ከዛ ውጭ ግን ይህናል ስጨቁንሽ ብዙ ዓመት የኖርሽ ነው የምትመሲው። እንዴ ምን አድርጊሻለሁ? ከዛ ውጭ በቃ አለቀ። ወይ ጉድ መጀመሪያ እኮ ጥሩ ነገር አልጠበቅኩ አልጠበቅኩም ጋይስ የምሬ ነው የምላችሁ ጥሩ ነገር ይመጣል ብዬ በጭራሽ አልጠበቅኩም መጀመሪያውም ላይ ማለት ነው ምን በደልኩሽ ምንም እያለች እንግዲህ በየ ተናነቃች ነበረ ሩታዬ ሰላም ሰላም ውድ ቤተሰቦች እንዴት ዋላችሁ ብላችሁ ሰላምና ጤና ደስታ ይመኝላችኋለሁ ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ እንግዲህ ጋሽዬ ሩታን ወደ ቡታጅራ ይዤሽ እሄዳለሁ ብሏታል ማለት ነው ይዤሽ እሄዳለሁ ያንቺ ሰላም ነው የምፈልገው የእሱን ተይው እያለት ነበረ በመቀጠል እንግዲህ ከአብርሃም ጋር ሲገናኙም ከዛ ውጪ ከሰሞኑ ውጪ ምን የበደልኩሽ ነገር አለ? ሰክሬ ገብቼ የምደበድብሽ፣ ሰክሬ ገብቼ አንቺን ጨኩኜ እማኖርሽ ነው እንደ ማኖርሽ አይነት ነው፣ ለተመልካችም ለህዝብም ለቤተሰብም እያሳወቅሽ ያለሽው እያላት ነበረ ማለት ነው። እኛ ሚዲያ ላይ እስካየነው ድረስ አሩታዬ ያንን ነገር ለምንድነው ይፋ ያላደረግከው? ለምንድነው ሴቶችን ሲመጡ ያላባረርከው? በመቀጠል ደግሞ ለምንድነው ዞር እንድትል ያላደረግካት? ሲቀጥል ደግሞ የስራ ነው መሰለኝ ያልከው ፎቶ የሆነ ፎቶ ነው ያልካት የነበረው። የነጻነትን እሱ ለምን አልነገርከኝም? እኔ ሳት ነገር ወደ ጉታጀራ ለምን ሄድክ? ከዛ ውጭ እኛ ምንም አይነት ነገር አላየንም። አንተ እንደጨኮንካት ወይም ደግሞ አንተ እንደበደልጋት አድርጋ ምንም አይነት ነገር ሚዲያ ላይ አልለቀቀችም፣ አላየንም ማለት ነው ካየነው ነው ግን አዎ አይተናል። እዚህ ጋር ብለን ልንፈርድ እንችላለን። ነገር ግን እኛ ያየነው ነው። ለምንድን ነው ነፃነት ስትመጣ የተቀበልካት? በመቀጠል ደግሞ ለምንድን ነው ሄደህ የተገናኘኸው? በሁለተኛ ደረጃ ደግሞ ለምንድን ነው ያንን ነገር የደበቀኝ? ይሄና ይሄ ብቻ ነው። ወይም ደግሞ ወደ ቡታጀራ ሳተ ነገረኝ ሄድክ ብላ ጥያቄ አቅርባልሃለች። የዛኔ ጥያቄው በአግባቡ አልመለስክላትም። እውነት እውነት ነው የምንናገረው ማለት ነው። ስለዚህ ይሄ ነው ያየነው እንጂ አንተ እንድትሰደብ አንተ እንድትጠላ ምንም አይነት መረጃ ወደ ሚዲያ ወጣች ነገር የለም ምንም አይነት ማለት ነው። እስከ ዛሬ ድረስ ሩታ እንድትሰደብ ሩታ እንድትጨቁ ነው ሩታ አጥፋች፣ ሩታ በደለች፣ ሩታ ሄደች፣ ሩታ ከሌቤት ሄደች ስትሉ ያነበራችሁ እሷ ጋር ብቻ ነው እሷን የሚያሰድብ ስራና እሷን የሚያስጨቁ ነው እሷን የሚያስጥለ ስራ ነው ሲሰራ የነበረው። ኦፍኮርስ እኔ እኔ ቤት ማለት ነው ወደዳችሁም ጠላችሁ ነው የምትከተሉኝ። ስለዚህ የጠላችሁኝ ደግሞ መውጣት ትችላላችሁ ከቤቴ። እኔ የሰብስክራይብ እና የምንም ነገር እንትን የለብኝም። ነገር ግን አንድ ሰው ስደት ሲኖርበት ስደቱን ትነግሩታላችሁ ማለት ነው። አብርሃም እንዲጠላ ምንም አይነት ነገር አልተሰራጨም። እስከ ዛሬ ድረስ ሩታም ደግሞ በገሀት ወጣ። እኔ ተበድ ያለው እኔ ተጨቁኝ ያለው እኔ እንደዚህ ተደርጎብኛል አብርሃም አላለችንም፣ አላየንም እኮ አብርሃም እንዴት እንደተረዳው አላውቅም። በእርግጥ ብዙዎቻችን አብርሃም ያጠፋውን ጥፋት እዚህ ጋር ጥፋት አለብህ ብለን አዎ ሁላችንም ተናግረን ያህል እሱ ደግሞ በዛ በቪዲዮ መሰረት ባየነው ነው እንጂ ሩታን ይሄንን አክል አውጥታ የተናገረችው ነገር አይተን ወይም ደግሞ ሰምተን አይደለም። በመቀጠል ደግሞ ያው ቪዲዮ እንደተ ይሄ ቪዲዮ እንደተሰራ መጀመሪያም ላይ መረጃው ደርሶ የነበረ ቪዲዮ ከለቀኩኝ በኋላ ይመስለኛል እንደዛ ነው። ቪዲዮ ከለቀኩ በኋላ ሩታ እኮ አልቅሳ ሄዳለች እምቢ ብላለች አልታረቅም ብላ ሄዳለች ተብዬ ሪከርድ ተደርጎልኛል። ይሄ ደግሞ አይሆንም ይታረቃሉ። ይህንን እውነተኛ መረጃ ማንም ሊሰጥ አይችልም ብዬ ነበረ። ነገር ግን እውነት ሆኖ ተገኘ ማለት ነው። ለማንኛውም ጦር አባት አለህ፣ ምርጥ አባት አለ፣ ትታረቃላችሁ። ይሄ ነው ብዬ የምጠብቀው ካልሆነም ደግሞ እኔ ካልሆነም ማለላችሁ፣ ምን ታረቁ። የልጅ አባትና እናት የምትሆኑ ሰዎች ናቸው እናንተ። ስለዚህ እሷ ሩታ እርጉዝ እስከሆነች ድረስ እኔ ምንም አይነት ነገር ፈራጅ አልሆንም። ሲጀመር ባትሆን እራሱ ባለና ሚስት ናችሁ፣ ተጋብታችኋል። እንኖራለን እንዛለቃለን ብላችሁ ነው የተጋባችሁት። ስለዚህ አብርሃም ደግሞ ያው ምንም አይነት አንተ ላይ ማንም የፈረደብህ የለም። የፈረድንብህ ብዙ የተመሳሳይ ቪዲዮዎች አይተናል። እሱ ቪዲዮዎች ደግሞ ተመልካች ነው እንጂ ሩታ በጋድ አውጥታ ስደቡልኝ ወይም ደግሞ ተናገሩልኝ ብላ የሰጠችን ምን አይነት መረጃ የለም። እዚህ ጋር ባየነው ቪዲዮ መሰረት ነው ጥፋት ያለብህ ቦታ ጥፋት አለብህ ብለን የተናገር ነው እንጂ የትኛውም ሰው ሊፈርድብህ አይችልም። ያላደረግከውን ነገር አደረገ ብሎ ሊፈርድብህ አይችልም። ሩታም ያላደረገችው ነገር ወይም ደግሞ ያልበደለችን ነገር በደለች ብለን ልንፈርድባት አንችልም። የምንፈርደው ቪዲዮ ባየነው ወይም ደግሞ በንግግራችሁ አንኳር አንኳር የሆነው ንግግር አንስተን ነው ፈትፍተን አንስተን ምንጥላችሁ አያችሁ አይደለ? ስለዚህ አንተ የምትጠላበት ምንም አይነት ምክንያት የለም ምክንያት ምንድን ነው ነፃነት ጋር ለምን ቪዲዮ ሰራህ አንድ ሁለተኛ ደረጃ የድሮ ፍቅረኛ መሆኗ ለምን አልተናገርክም ፎቶ ሲታይ ደግሞ እኔ ፍቅረኛ ያልነበረችም ለምን አልክ ሶስተኛ ደግሞ ውታደራ ሄደህ ነበረ ተገናኝተሃል ስትልህ አልተገናኘሁም ብለህ የዛኔ በኋላ ነው መሰለኝ አስረድተሃታል አዎ ይቅርታ አስረድተሃታል በኋላ ነው ሌላ ደግሞ በደንብ አድርገህ ያስረድሃት አይመስለኝም ወስገጥ ደግሞ ይቅርታ መጠየቅ ባለብህ ነገር ባለብህ ሰዓት አልጠ ጠየቅም ነበረ። ይሄ ነው ይሄ ደግሞ ተመልካች ነው እንጂ ሩት አይደለችም። እዚህ ጋር ከሚስትህ ጋር መጣላት ሚስትህ ተጨኩኛለሁ ተበድያለሁ ብላ ለህዝብ ሰጠ አይደለም። ሚስትህ ላይ መጮህ ያለበህ መጮህ ያለበህ እኛ ጋር ነው። እናንተ ምንም የተረዳችሁ ነገር የለም ምንም ያያችሁ ነገር የለም የምታውቁት ታሪክ የለም። ስለዚህ ለምን ትፈርዱብኛላችሁ ብለህ መጠየቅ ያለበህ እኛን ነው። ተመልካችን ነው ማለት ነው። ከኮሜንታደር እስከ ጥቃቅን ዩቱበር ማለት ነው። ከዚ ውጭ ምንም አይነት ነገር የለም። እሷም ደግሞ በየተናነቃት እንግዲህ ምን በድዬሻለሁ ከዛ ውጭ ከዛ እስ ውጪ ከነጻነት ቪዲዮ ውጪ ሲለት ምንም ብላ ያሁን በየተናነቀት ነበረ። የውስጣቸው እንግዲህ የሚያውቀው ፈጣሪ እንጂ እኛ ነቀ እኛ አናቅም ውስጣችሁ ማለት ነው። ስለዚህ ምንም አይነት መረጃም ደግሞ እንደዚህ እውነተኛ መረጃ አውጥቶ የሚሰጣችሁ ጋይስ የለም። በእርግጥ ግን ይሄንን ቪዲዮ አልቀሳ አይ እኔ አልፈልግም ማለት ታረቅም ብላ እንደሄደች እኔ ቪዲዮ ከለቀኩኝ በኋላ ሪከርድ ተደርጎልኝ ነበረ። እኔ ደግሞ አላመንኩም። እውነተኛ መረጃ የትኛውም ሰው ሊሰጥ አይችልም። መሄዷን እንኳን ጋሽዬ መሄዱን እንኳን ወደ ሩታየ ይሄንን መረጃ ተሰጥቶኝ ነበረ። በእርግጥ ነገር ግን አልቀሳ አልፈልግም ማለት ታረቅም ያለችበትን ፓርት ምንም ማቀው ታሪክ የለም ማለት ነው። እኔ እኮ ግራ እያጋባችኝ ነው። ሁለት ልጆች ማለት ነው። የምሬ ነው የምላችሁት። ቤተሰቦች በጣም ነው ግራ የሚያጋባው። ለምን እንደሆነም አላውቅም እንዴ። ለምንድን ነው ችግራችሁ፣ ፈታችሁ ማትታረቁት? ሽሩታ ያንን ነገር ነው ስት ተመሳሳይ ስተት ነው አለች። አዎ ከዚህ በፊት ከነ ፍቅር ጋር ሰራ፣ ከዛ በኋላ ደግሞ ከነጻነት ጋር ይሄን ነው። በተደጋጋሚ ስተት እየተፈጠረ ያለው ለምንድን ነው እኔ ላይ ስተት እየተፈጠረ ያለው ይመስለኛል፣ እያለች ያለችው ከንትናም ጋር ማናት፣ ማናትናት አምጡልኝና ጸጉዬ፣ እሷም ነበረች ያው ብዙ፣ አንድም ሴት ነበረች፣ ብቻ አላውቃትም። ሳምሬናት ማናት የምትባል ይመስለኛል። ያ ያ ነገር ደግሞ እኛ ሴቶች አንፈልገውም። ይሄ ነገር ባሎቻችን ወይም ደግሞ ባላችን ሄዶ ከሌላ ሰው ጋር ቪዲዮ ለመስራት ይቅርና ለሰከንድ እራሱ እንዲያወራ አንፈቅድም። ለምን አልፈልግም። እኔ በበኩሌ የእናንተ ያላቅም፣ እና ያ ያ ነገር ይጎዳታል። ሴት ልጅ ናት፣ አትፈልግም። እኔም አልፈልግም ሴት ከመሆን አንፃር። ስለዚህ አሁንም አረፈደን ጊዜው ችግራቸው መፍታት ትችላላችሁ ማለት ነው። እውነት ለመናገር ይሄ ነው ብሎ ራሱ ለመፍረድ ለመናገር በጣም ነው የሚደብረው። እሺ በጣም ማለት ነው። እና የምትሰደቡም ደግሞ አላችሁ እኛ አብርሃም እየሰደብ ነው ሳይሆን አብርሃም ይሄ ነገር አስተካክል ነው። ሩታም ስህተት ካለባት ይሄ ነገር አስተካኪ ነው። አሁን ሩታም ምንድነው ያለችው? ከዛ ውጭ ምን በድጌሻለው አለት ምንም አለችው እንባ እየተናነቃት ምንም አለችው። አላስ በቃ አለቀ ብሎ ተዘጋ ማለት ነው ፋይሉ። አያችሁ አይደለም በዚህ አቆሙ። ስለዚህ ምንም ሳይሆን ማለት የነበረባት ሩታም ሌላ ነገር ተጨማሪ ነገር ካለ ይሄ ነበረ ለምን ይሄ ነገር አታስተካክልም? አላለችውም እና ሙሉ በሙሉ ራሱ በአንድ ሰው ለመፍረድ በጣም ይከብዳል። እኛ ደግሞ እኮ እናንተ ወንጀል በወንጀል እኮ ያደረጋችሁት በቃ፣ ሀጢያት በሀጢያት የምሬን ነው ምላችሁ። እንዲሁ ዝች ምድር ላይ ወንጀል ተሸክማችሁ ሙቱ ተብለን የተፈረደብን ሰዎች ነው የምንመስለው። ለምን አየን የሆነ የትኛው ጋ ነው እንትን ያለው ብለን ሳናውቅ ዝም ብለን ባየነው ነገር የምንጓዝ በጎች እኛ ነን። እና ለማንኛውም ውድ ቤተሰቦች እስኪ ሰላማቸው ያውርድላቸው ብላችሁ እንትን በሉላቸው፣ ጸለዩላቸው፣ ወይም ደግሞ ደው አድርጉላቸው። ሌላ ምንም ማለት አልችልም። ሆነ ለመናገር የሆነ ይደብራችኋል፣ ያስጠላችኋል። ሰላም ይፈጠራል፣ ሰላም ይመጣል ስንጠብቅ ሌላ ታሪክ ነው እየመጣ ያለው። ለማንኛውም ጋሺ እንግዲህ ወደ ቡታጀራ ይዟት ከሄደ ከሆነ የሚፈጠረው ምን እንደሆነ እናያለን። ያው እኔ አንቺ ሰላም ነው የምፈልገው ይዤሽ እሄዳለሁ ችግር የለውም የእናንተ ሰላም ነው የምፈልገው ብለዋል አብርሃም። እንግዲህ ሙሉ በሙሉ የሰሞኑ ጥፋት አምነዋል እያን ያምኛለሁ ብለዋል። ይቅርታ ለሱ ችግር የለውም ለሱ ይቅርታ ብሎ እየጠየቀ ነበረ ማለት ነው። ግን ንዴት በተሞላበት ይቅርታ እየጠየቀ ነበረ። ወረዱብኝ በቃ ዛሬ እና ለማንኛውም ሰሞኑ እንደዛ ብለ ቀስ ብለህ በጸባይ ሩታ ይቅርታ፣ ይሄ ነገር ለዚህ ለዚህ ነበረ ብለ ይቅርታ ብትጠይቀት እኮ ለዛሬ አትዳረሱም ነበረ። አሁን ደግሞ ምን እንደሚመጣብን አናውቅም። ምክንያቱም ማታ ምን ብለዋል? በማን ነው በቡች የቻናል እኮ የተናገረው አለ ክለጋሽዬ ተገናኝተው እምቢ ካለችው ዞር ብያ ላይትም የሚል ድምጽ ስለነበረ ግራ እኮ ነው የሚያጋባችው፣ ውድ ቤተሰቦች ሆነ ለመናገር ነገር ግን ውስጥ ይነግረኛል እንደማትለያዩ። ለማንኛውም ሰላም ሆኑልኝ።